ምን ታደርገዋለች? እስኪ ነገሩ ሸክላዋ ተሰነጠቀ ገሏ ተሰበረ። ምን ታደርገዋለች? ትጥለዋለች። ይህም አንቀምጥል ነው እዚህ ተቀምጦ ትጥለዋለች የሚለኝ። ምን ታደርገዋለች? ትለስነዋለች ጎድፈላ። ምን ታደርገዋለች? አፍርሳ ትሰራዋለች እውነት አስብ ትጥላዋለች ምን ታደርገዋለች ለምድ አፍርሳ የምትሰራው የበለጠ ውብ ልታደርገው ነው እውነት አስብ የበለጠ አሸብራቂ ልታደርገው ነው እውነት አስብ የበለጠ የክብር ጌጥ ልታደርገው ነው እውነት አስብ በሞት በኩል እግዚአብሔር እንድንፈርስ ያደረገን ለምን ይመስላችኋል ወገኖቼ የበለጠ ውብ ሆነን እንድንሰር መኮን እግዚአብሔር ሰሪያችን ነው፣ እኛም ጭቃ ነን ይላል ነብዩ ኢሳያስ። እግዚአብሔር ሰሪያችን ለምን በሞት በኩል እንድንፈርስ ፈለገ ካላችሁ የእርሱን ሰውነት እንዲመስል የክብር ሰውነት ይዘን እንድንነሳ ነው። እንደ መስታወት የእሱን ክብር እያለጨለጭን የምናሳይ የክብር ጌጦች እንድንሆን እኮ ነው የምንሞተው። ይገባቸዋል። ለዚህ ነው የምንሞተው። አንዲት ሸክላ ሰሪ ሸክላዋን የምታፈርሰው የከበረ ቃል ታደርገው እንደሆነ ሁሉ ያው እግዚአብሔር በሞት ምክንያት እንድንፈርስ የፈቀደው አዲስ አድርጎ ሊሰራ የእግዚአብሔር ቃል እንደሚናገረው የእሱን መልክ እያለጨለጭን የምናሳይ የክብሩ ማንፀባረቂያዎች ሊያደርግን እኮ ነው። እኔና እናንተ በአዲስ ኪዳን የምንወጥ ቅዱስ በስሊ ውስጥ ዘቂሳሪያ የተባራባት ምን ይላል መሰላችሁ ሞት የሰጠ ስጦታ ነው ይላል። በኃጢአት ለዘላለም በዚህ ምድር ጸንተን እንዳንኖር ለመከልከል እግዚአብሔር የሰጠን መጥር ስጦታ ቢኖር ሞት ነው ይላል። ነበረ ወንጀልና ክፋት ምድራችን የሚያትለቀ ነበረ። ለዚህ ነው ገደብ እግዚአብሔር ሞትን የመረጠው ሞትን የሰጠው ስጦታ ነው ይላል። እንዴት ይደንቃል ወገኖች። እስኪ ልጠይቃችሁ እስኪ ልጠይቃችሁ እስኪ ልጠይቃችሁ መኖር ማለት ምን ማለት ይመስላችኋል? መኖር ማለት ምን ማለት ይመስላችኋል? መኖር ወይም በዚህ ምድር ላይ መኖር ወይም በዚህ ምድር ላይ የምንኖረው ለምን ይመስላችኋል? ለመምላ ለመጠጣ ለመ ለመኳ ለምን ይመስላችኋል? በዚህ ምድር ላይ የምንኖረው ወገኖችን፣ በዚህ ምድር ላይ የምንኖረው ባጭርቃ ለመሞት ነው። ትርጉም እንስጠው፣ ብይን እንስጠው። መኖር ማለት ምን ማለት ነው? ካሪቸ ወይም ለመሞት መኖር ማለት ነው። አሁን የምትኖሩት ገባንም አልገባንም ተረዳነውም አልተረዳነውም አሁን የምንኖረው ለመሞት ነው ትርጉሙ። ይስማማችኋል? እየሰማችሁ ነው። የምንኖረው ለመሞት ነው ያልኳችሁ፣ ይስማማችኋል? ወይም ጥያቄውን ልቀይረው እስኪ ኖረን ኖረን ኖረን ኖረን ምንን እሆናለን? ስለዚህ የምንኖረው ለምንድን ነው? ይስማማችሁ አይስማማችሁ፣ እውነታው የምንኖረው ለመሞት ነው። ወገኖችን ምንም ሆነን እንኖር፣ አንድ በእርግጠኝነት የታወቀ ነገር ቢኖር መሞታችን ነው። እውነት ሰ እንሞታለን እምንሞተው ግን ለምን ይመስላችኋል? የምንኖረው ለመሞት ከሆነ የምንሞተው ለምን ይመስላችኋል? ለመኖር አቶ እየሰማችሁ ነው። እሱም ነው ቅዱስ ጳውሎስ ካልሞት ያዋት ሆንም ያል ዩ አሁን የምንኖረው መጨረሻችን ለመኖር ለመሞት የምንሞተው ግን አዲስ የመኖር ህይወት ለመጀመር ነው። ወገኖች ለዚህ ነው ቅዱስ ጳውሎስ ሞትን እንኳን ሳይቀር ጥቅም ነው ብሎ ያወጀው። እስኪ ደግመኛ ልጠይቃቸው፣ ምናልባት ሁለተኛ ወይም ሶስተኛ ጊዜ። ሞት ጥቅም ነው ጉዳት ነው? የምራችሁ ነው ጥቅም ነው ጉዳት ነው? እግዚአብሔር ይስጣቸው። ህፃናቶቹ ነው ግን የሚሉኝ። እነሱ አሁን ምን አውቀው ነው ጥቅ ሁላት የሚሉኝ? እኔ ግን እንዲነግሩኝ የፈለግኩ ትልልቆቹ ነበር። እነሱ ራካራክ ብለው አልመሰለኝም። የእግዚአብሔር ቃል እንደሚናገር የምንሞተው ለዘላለም ለመኖር ከሆነ የምንሞተው ፍሬ ለማፍራት ከሆነ የምንሞተው ለትንሳኤ ከሆነ የተወደዳችሁ ክርስቲያኖች የምንሞተው ከተወደደ መድኃኒታችን ከኢየሱስ ክርስቶስ ጋር ለዘላለም ለመኖር ከሆነ ታዲያ ሞትማ ጥቅም ነው። ለዚህ ነው ቅዱስ ጳውሎስ ሞት እኮ ጥቅም ነው የሚለው። ለዚህ እኮ ለወገኖች አሁን በክርስትና በዚህ ሰሞን ስለ ጌታችን ሞትና ትንሣኤ ሲነገር የእኛንም ህይወት ስናስበው እንዳትረሱ የምንሞተው እስካሁን እንዳሳየዋችሁ ለመጠቀም ነው የምንሞተው። ለዚህ ነው ክርስትና ሞትን ወደ ክርስቶስ መሻገሪያ ድልድይ አድርጎ የሚያምነው። የተወደዳችሁ ክርስቲያኖች በዚህ ዓለም ላይ ብዙ ነገሮቻችን እርግጠኞች አይደለንም። እስኪያናት ጥያቄዎች ውስጥ ጠይቃቸው። ባለጸጎች ልንሆንም ላንሆንም እንችላለን። እውነት አስን በእውነት አይታወቅም። እርግጠኞች አይደለንም። ባለጠጎች ልንሆንም ላንሆንም እንችላለን። እውነት አይታወቅም። ልናገባም ላናገባም እንችላለን። እውነት ነው፣ አይታወቅም ልንወልድም

አንድ ነገር ግን እርግጠኛ ነን። ምንታች በጣም የሚያሳዝነው እርግጠኛ ላልሆነው ነገር ነው። ብዙ መከራ እየበላን ያለን እርግጠኛ ለሆነው ለምን ለምንሞተው ቦት ግን ብዙዎቻችን ዝግጁ አይደለም። ውጭ ባአለቀከል ልንሆንም ላልሆንም ለምንችለው እርግጠኛ ላልሆንበት ነገር እንሰርቃለን።

በፍርድ ቀን ማለቱ ነው። የሚገጥመን መልካም ይሁን ክፉ አሁን አይታወቅም። በእርግጠኝነት የታወቀው ነገር ቢኖር ይላል ሞት ነው ይላል። ምዕመና መሞታችን አይቀር። አንድ ነገር ላይ በጣም እርግጠኛ የሆነው ነገር ከዚህ ዓለም መለየታችን ነው። እርግጠኛ ለተሆነው ነገር ግን ብዙዎቻችን ዝግጁ አይደለንም፣ ወገኖች ይሄ የመጨረሻ ስብከቴ ቢሆን እሱ ወገኖቼ